ስለዚህ የፈለገኝን ቋንቋ ልክ እንደዚህ በማድረግ ቀጥታ ትራንስሌት ማድረግ ይችላሉ። ከእንግሊዝኛ ወደ ብዙዎቻችሁ የምታውቁት ትራንስሌተር በጣም አሪፍ ብላችሁ ስትጠቀሙበት የነበረው ትራንስሌተር ጉግል ትራንስሌተር ነበር ማለት ነው። እንግዲህ ደግሞ አዲስ ትራንስሌተር መጥቶልናል ማለት ነው በ2025። ስለዚህ ይሄን ጉግል ትራንስሌተርን ከዛሬ ጀምሮ አትጠቀሙትም ማለት ነው። እኔ የማሳያችሁ በጣም ጽድት ያለ ለሰነፍ ሰው የምትሆን አሪፍ የሆነች ትራንስሌተር ይዤላችሁ መጥቻለሁ ማለት ነው። እንደነገርኳችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ ነው ያለባችሁ ማለት ነው። ቀጥታ እንግዲህ አሁን ይህን ለመጠቀም ምንድን ነው ማድረግ ያለባችሁ ማለት ነው። ቀጥታ ወደ ጎግል ፕሌይ ስቶር ትሄዳላችሁ ማለት ነው። ከዛም ፕሌይ ስቶር ላይ ከገባችሁ በኋላ ሰርች ቦታው ላይ ትገቡና ምን ብላችሁ ሰርች ማድረግ ይኖርባችኋል? ስክሪን ትራንስሌት ብላችሁ ሰርች ማድረግ ትችላላችሁ ማለት ነው። እንደምትመለከቱት ትራንስሌት ኦን ስክሪን ይላል። እንደምትመለከቱት ያከበብኩበት ማለት በቀይ የእናንተ ዳውንሎድ አድርጉት ወይም ኢንስታል አድርጉት ነው የሚላችሁ። ኢንስታል የሚለውን ካረጋችሁ በኋላ መቶ ከገባ በኋላ ኦፕን በለው ብሎ ይመጣላችኋል። ለእኔ ኦልሬዲ ዳውሎድ ስላረግኩት ኦፕን በለው ነው የሚለኝ። ስለዚህ እኔ ኦፕን አረጓለሁ ማለት ነው። ይህ ማስታወቂያ አለ። አሁን እንደምትመለከቱት ቀጥታ ወደ አፕሊኬሽኑ ገብቻለሁ ማለት ነው። ስለዚህ ይህን አፕሊኬሽን ለመጠቀም ምን ማድረግ አለብኝ? እንደምትመለከቱት የመጀመሪያው እንግሊዘኛ ነው ማለት ነው። ስለዚህ እንግሊዘኛ ወርዶችን ወደ ምንድን እንዲቀይርልኝ ወደ እንግሊዘኛ ይላል። ስለዚህ ያው እናንተ የምትፈልጉትን ቋንቋ ነው እዚህ ቦታ ላይ ማስገባት ያለባችሁ። እኔ እንግሊዘኛ ቋንቋን እንግሊዘኛን ወደ አማረኛ እንዲቀይርልኝ ስለምፈልግ አምሃሪክ የምትለውን እመርጥለታለሁ። እንደምትመለከቱት የመጀመሪያውን አምሃሪክ ስለው ራይት አድርጎልኛል ማለት ነው። እናንተ ከፈለጋችሁ ብዙ አይነት ቋንቋ አለ፣ አረቢ ካለ ደስ ያላችሁን ቋንቋ እዚህ ቦታ ሰርች ቦታም አለ። የሚመቻችሁን ቋንቋ ጽፋችሁ ማምጣት ትችላላችሁ ማለት ነው። እኔ ግን ኦልሬዲ አማሪክ ስለሆነ የፈለኩት አማሪክ የሚለውን መርጬዋለሁ። እንደምትመለከቱት እንግዲህ ከእንግሊዘኛ ወደ አማሪክ ተቀይሯል ማለት ነው። ከእንግሊሽ ወደ አምሃሪክ ተቀይሯል። ስለዚህ አሁን እንግዲህ እንግሊዘኛ ወርዶችን ቀጥታ ስክሪን በማድረግ ወደ አማርኛ እፈታዋለሁ ማለት ነው፣ በቀላል መንገድ። ስለዚህ ይህን ለማረጋው ምንድን ነው ማድረግ ያለባችሁ? እንደምትመለከቱት የኦፕን ምልክት አለ ከታች በኩል ላይ ይህን ማለት ነው። ይህ አንዴ ጫን ታረጋላችሁ። እንደምትመለከቱት ይህን አክሰፕት ትሉታላችሁ ማለት ነው። ከዛ ስታርት ናው ትሉታላችሁ። እንደምትመለከቱት ኦን ሆኗል ማለት ነው። ስለዚህ በመሃል እንወጣለን ማለት ነው። አሁን የምንፈልገውን ቋንቋ ትራንስሌት ማድረግ እንችላለን። ስለዚህ ይህን አክሰፕት ካላችሁት በኋላ እንደምትመለከቱት ይች ትመጣለች ማለት ነው። ይቺ በእጅ የማንቀሳቀሳት ማለት ነው። እሷ ትመጣለች ይችኛዋ ማለት ነው። ስለዚህ አሁን ወደፈለግነው ቦታ እየገባን ቀጥታ ትራንስሊት ማድረግ እንችላለን ማለት ነው። ይህን አንዴ የሆነ ወብሰት ላይ ገብቼ ላሳያችሁ። ቀጥታ አሁን ክሮም ላይ ያለሁት ማለት ነው። ይህን ክሮምን እንግዲህ ክሮምን አሁን ታክ ብዬ ሰርች አረጃለሁ ማለት ነው። እንደምትመለከቱት ላሳያችሁ ብዬ ነው። አሁን ይህንን እንግዲህ አንዴ ታፕ ታረጋላችሁ። ከዛ ነጭ ከሆነ በኋላ እንደዚህ የምትፈልጉትን ሳይዝ ካስያዛችሁት በኋላ እንደምትመለከቱት ከእንግሊዘኛ ወደ አማርኛ ይቀይርልኛል ማለት ነው። ሌላኛው ደግሞ ትራንስሌት ለማድረግ ምንድን ነው ማድረግ ያለባችሁ? ይህችን ታፕ ታፕ ካረጋችሁ በኋላ እሷን አንዴ ጫን አድርጋችሁ ትይዛላችሁ ማለት ነው። ልክ ትራንስሌት አድርጎ እስከሚጨርስ እንደምትመለከቱት አሁን ሙሉ ስክሪን ላይ ያለውን ቋንቋ አንዴ ጫን አድርጋችሁ ስትይዙት በዚህ አይነት መንገድ ትራንስሌት ማድረግ ትችላላችሁ ማለት ነው። ለኬኬ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ